ሁሌ ግን ፋሲካም ደግሞ አለ። ይውልሲ አይስ ዌር አንተ ሁሌ ፋሲካም የለም። ዝም ብዬ ማ ሊቀጣመን። ታፕ ታፕ አድርጉ ጋይስ ኤቭሪባዲ፣ ፊቴ ጋ ደብል ታፕ። ትላንትና ነፍኔ ቀጣን፣ ዛሬ ግን እንዳይቀጣን በተአምር እንዳይቀጣንሽ ሁላችሁም ደብል ታፕ አድርጉ። ሁላችሁም ደብል ታፕ፣ ሁላችሁም ደብል ታፕ ጋይስ። በቃ የቤተሰብ ጨዋታ ነዋ። ሁላችሁም ደብል ታፕ አድርጉ ጋይስ ከማ ሁሌ ፋሲካ የለም። ዛሬ ደግሞ እኛ እንረግጠዋለን፣ በቃ ሁሌ ፋሲካ የለም። ታብታፓር ጋይስ፣ በጣም ነው ሀይሚ ሀይሚ ሀይሚ ነሽ እንዴ፣ ሀሳብ ሆንብኝ። ስፒች አለኝ ጋይስ፣ እስኪ አደራ ዊኔን አደራ። እሺ ጋይስ፣ ዛሬ ድሉ የኛ ነው። ዛሬ ድሉ የኛ ነው እያላችሁ ኮሜንት አሩ። ድሉ የእኛ ነው እያላችሁ ኮሜንታሩ። አሩ ጋይስ ከማ ድሉ የኛ ነው እያላችሁ ኮሜንት አርጉ። በእውነት እንዳንሸነፍ ዛሬ ቴ ዝም ብሎ እየመጣ እየቀጣ ነው። አራት አበባ አራት አበባ አባ ስጡኝ። ቱሉ ቱሉ አበባ መስጠት ብችሉ አንዳንድ አበባ ቱሉ ቱሉ አበባ ቱሉ ቱሉ አበባ ጌስ ከሞን አበባ ሃይሚዬኒ ናት። ጀነት ቴንኪ ሶማች አንድ አበባ አንድ አበባ አንድ አበባ ነው የቀረው። አንድ አበባ ትላንትና ቀጥቅጦ የሚወጣው ዛሬ ግን እንዳይቀጣ ዳድዬኒ አባት አንድ አበባ አንድ አበባ ጋይስ ትላንት ለጥልጥ ሆናል። ያልሰጥ አንድ ማለት ሞልቷል ላይ ዛሬ ሁሌ ፋሲካ የለም። ባሮክ ዛሬ እኛ ነው ድሎ ኛ ነው። ቀን ነው ተብዬ ነው የገባሁት። ወንድማችን ዝም ብሎ እየመጣ ሚዩት ነው ማድረግ፣ ሚዩት ነው ማድረግ። ድሎ የእኔ ነው። ዛሬ ድሉ የኔ ነው። ከይቀርታ በጣም ይቀርታል። ሶስት እጥፍ ነው ጋይስ፣ እያንዳንዱ ጊፍት በሶስት ነው የሚባዘው። ድሉ የኛ ነው። እግዚአብሔርን ዛሬ ደስታዬን ጨረሻው ነው መሆን ያለበት። ሶስት እጥፍ እያንዳንዱ ጊፍት በሶስት ነው የሚባዘው። ቅጣት ከሶስት ሺህ በላይ ስለሆነ አቤት አቤት አቤት ዳድዬ ቴንክ ዮ ሶ ማች የኒ ዳድ የኒ ዳድ ዳድዬ ቴንክ ዮ ሶ ማች ማይ ዳድ የኒ ዳድ ይሄኒ ጠንበለል ምን ይላድርግልህ ኩላሪት የለ እስጠን ሁሌ ፋይስከ የለም። ወንድማችን ዳድዬ ምን ልስጥህ? ዳድዬ ጌታ በጣም እያስደሰተኝ በጣም

ያሳፍራል ወንድማችን ዛሬ

ለሊቱ የኛ ነው ጋይስ፣ ለሊታችንን እንዳይነጠቅ ታፕታፕ እናደርግ። እሺ ጋይስ፣ ፌቡዬ፣ ዌልካም ታንክ ዩ ሶ ማች ጋይስ። ግላቡን ለምናሁን ለቀቃችሁ። ግላቡን ተጠቀምት። ተሳስታ ግላቡን ለቀቀች ጀነት። ግላቡን ተጠቀምት። ጋይስ፣ አምስት ጥፍ ጋይስ። ዳድዬ፣ ወይን አልቆጠረውም አልቆጠረውም ተሳስታ እኮ ለቀው ነው። ጋይስ፣ ግላቡን ተጠቀምት

ኢቲም አገር ሀገር አቀፍ መወዳደር አለበት። ምን አይነት ጥምረት ነው? ዛሬ ተባርኬሃለሁ። ዛሬ ተባርኬሃለሁ።